ስሜ ሰላም እባላለሁ። ከመጣሁ አብነት አካባቢ ነው የመጣሁ። እንግዲህ አማርኛ ችግር አለ፣ ይቅርታ። ነቢይ በጣም ነው የምወድህ። አምዬ አንቺንም በጣም እናቴ በጣም ነው የምወድሽ። እና እኔ ከዩቲዩብ ላይ ነው እንትን አልኩት። ዱባይ ነበርኩ በነገራችን ላይ እና ስደተኛ ነበርኩ አልተሳካም እንጂ እና በጣም እከታተላለሁ። እግዚአብሔር ሰው እና እኔ ቤተሰቦቼ በጌታ አይደሉም፣ እና ሙሉ ቤተሰቦቼ ማለት ነው። እና ተነስቼ ሄድኩ ከዚህ ሰው ስልጆች እናት ነኝ፣ ትቼ ሄድኩ ለስደት ለመስራት ሲሄድ ብዙ ጋር እንትን አለብኝ እና ለምንድን ነው ማላ ያልኩና በርኩ በአንድ ወሬ ነው ስልክ ተሰጠን እና ማዳ በአንድ ወር ሰጠችን። ስሰጠኝ እቱብ ላይ ገባው ነ መጀመሪያ መጣልኝ አንተ ነው ምንድን ነው 2016 ሄደ በየቤት ምስኪኖችን ትጠይቃለ። እና አጋጣሚ የአራት ልጆች አባት ሄደ ስጠይቃየው እና

ብዬ ልክ ስተኛ ውሃይን ጠጥቼ ይሁን አለ ሆነ ብዬ ነው። እንትን ምለው ለምን ሴትዮ ታመልካለች አመልኮ አላት። ና ክላሱ አንድ ክላስ እባብ ነው አለ። ማንም ሰው አይገባም ክላሱ ውስጥ ማለት ነው። አንድ እባብ አለ ነው። ዱባይ ዱባይ ነበርኩ፣ አቡዳቢ ውስጥ ማለት ነው። ማንም ክላሷ አይገባም። እዛ አንድ ክላስ አላት፣ ማንም አይገባም። እሷ ብቻች የምትገባ ሁሉ ነገር የምታደርገው እሷ ናት፣ ማንም አይገባም። ከዛ እኔ እጸልያለሁ፣ ከዛ አንቺ ትሸቻለሽ አለችኝ። በቃ ገብቶ በቃ እንትን አልኳት፣ በቃ ልንግባባ ባልቻለም እጸልያለሁ። እኔ ምንም ብዙም ጸሎ ባልችልም ይሁን አለ ሆነ እላለሁ። አንተም እምትሎ ነገር እከታተልሃለሁ። ኤርፎን እጠቀማለሁ፣ አጭሩን ረጅሙ ካየ ይከላከላል። አጭሩን በእንትን አድርጌ ጃብ ውስጥ አድርጌ እጠቀማለሁ። እና እንደሱ ያደረግኩ የሆነ ቀን ክላሴ ውስጥ ቀጥታ መጣችና ቆመ ባህልሜ ነው ማያት ቀጥታ መጣችና ብጫ ህባም ነው ቀጥታ በረን ከፍቶ መጥቶ ማያጸኒ ውስጥ ገባል ያህባም ማለት ነው። ደንግጬ ተነሰው ደንግጬ ተነስቼ

አለኩ ምግባት በይም ትለኛለች እበላለሁ። አንዳንዴ አንድ ይመጣ ደግሞ ታንቀኛለች። ለምን ካመራ አለ ለምንድን ነው የምትንበረከኪ ትለኛለች። የሞት ሽታ እኮ ነው። በእውነት ለእነሱ የሞት ሽታ ነው። ና ስጸልይ ስንበረከቅ ከእሷ ጋር ጣላል። ከዛ ሄቴ ዱባ አይነች አለች። ሰላም አለች። ጸሎትና ስደት አንድ ላይ አይሄድም አለች። እና ምን ላድርግ አትጸልይ። እንደውም ጸሎትና ስደት ነው እንጂ። አዎ አትጸልይ። እንደውም እጸልያለሁ አልኳት። ሳልጸልይ ማደር መዋል አልችልም። በቃ እጸልያለሁ እግዚአብሔር ፍቃድ ከሆነ አገሬ ያስገባኛል አልኩ። አንድ አመት ነው ሰራው። ከዛ እሁድ ማታ አጋጣሚ ሲያመኝ ማፀን የመታመም ጀመርኩና ሽንት ቤት ገባውና ፎቶ አፎቶ አፎቶ ተነሳሁ። ይሄ ምንድነው አልኩና ዶክተር እኔ ዶክተሮችን ለማማከር ነው። ከዛ ትልቁ ልጅ 18 ዓመት ልጅ አለኝ ደወለልኝ። አጠገቤ ጾም የነሱ ጾም ነው አጠገቤ ነው አለኝ። ማን ደወለልሽ አለችኝ። ታሊ ሹፊ ተለፎን ሽል ያለች እንጂ ለይ ስጣጣ ምንድን ነው? ልጄ ነው ደወለኝ፣ ማሚ አልኳት። ከዛ ፎቶ ስገባ ስጋባ አየችው። ምንድን ነው ይሄ? ሀራም፣ ሀራም ቢስሚላኡ አለች ጮይች። ከዛ ማማ አልኳት፣ አመመኝ፣ ማጸኒን አሞኛል። ስለዚህ ለራሴ ለማየት ነው ተነሰው እንጂ ሌላ ነገር ለማድረግ አይደለም፣ ተረጅኝ አልኳት። ያንም ነገራት። መቼ ነው? ቅዳሜ ነው እሑድ አደር ውዱን ልጆቿ ነገርኳ ልጆቿ ትንሽ ምስኪን ናቸው ያዝናሉ። ለሰራተኛ ከዛ ለልጆቿ እንዲ እንዲ ሀር አደ ሀር ምን ብዬ አስረዷት፣ በአረብኛ ሳያስረዳት ከዛ ሰኞ ትሄጃለሽ ሐኪም ቤት፣ ችግር የለውም አለችኝ። ክሬም እንስ፣ አይ ክሬም አልፈልግም፣ እኔ ሕክምና ነው የሚያስፈልገኝ አልኳቸው። ሰኞ አደር ነው ቤት አጽጃለችኝ። ቤት አጸደው ከነ ሊፎርም እናኛለው። ትንሽ መኪና ውስጥ ግቢ አለችኝ። ገባሁ። እኔ ያሰብኩት ሐኪም ቤት የምትወስደኝ ነው መሰለኝ። ለምን ሻንጣ የለም ስልክም የለም ምንም የለም። ስገባ መኪና ውስጥ ማለት ነው እና ስገባ ገባን ስንሄድ ስንሄድ የት ነው የሚያገኘው? ኤርፖርት ካና ለፎርሜ ከዛ ኤርፖ ማረቀ ኤርፖርት አደረሰችና ሁሉ ነገር ካንሰር ካረገች በኋላ ስልክሽን እንቻለች ራቆቴን ካና ለፎርሜ ራቆቴን ኤርፖርት ሳኙ ሳኙ አደረሰች ሲሄድ እግዚአብሔር ይመስገን ምንም ማረጋልችም። ኢትዮጵያዊት ተባበሩ ልብስ አስቀየሩኝ። ምንም ብርጄ ላይ አይለኝም ደግሞ የት ነው ቀጥታ? አል ቆረጠችም። ከዱባይ ኳተር ነው ቆረጠች። ከዚህ ኳተር ሄድኩ ከምሽቱ ሰኞ ሌሊት ከምሽቱ ስምንት ተኩል ቦሌ ደረስኩ። ልጆቼ አያውቁም እንደምመጣ፣ ባለቤቴ አያውቅም። በምኔ ቤት ደርሳለሁ። ከእኛ ጋር የሚመጡ ልጆች ስላሉ ነገርኳቸው። ኳቸው የት ነሽ? አብነት ነኝ አልኳቸው። አብነት ነሽ? አዎ። እና ደርስሻሉኝ። ቤት ደረስኩ። ስልክ ሰጡኝ፣ ደወልኩላቸው ባለቤቴን። ወጥቻሉ ና ተቀበለኝ አልኩት። እንደ ሂልም ነው ምንድን ነው አለኝ። አይደለም እግዚአብሔር አመጣኝ በቃ ና ተቀበለኝ አልኩ። ስመጣ ቀጭኔን ቀጥኛ ያለው ግብዳኔን ከዚህ ሴ ደነገጠ። ባለቤቴም እንደዚህ አሞኛል አልኩ ለቤት ከዛ ያለ መስሎኝ ማለት ነው ስመጣ ማንም አሁንም ድረስ የሪፈርድ ወረቀት ያውኑ ዓርብ መጥቻሉ ትንሹን ልጄን ይዤ መጥቼ ባረጋ ባረንዳ ላይ ዝናብ ነበር፣ ቁጭ ብለን ነበር። ወምት እንትብለ እኔ ነቢይ ሄኖክን ሳላገኝ ዶክተሯ ይነካኝ ብዬ ማለት ነው። አሁንም ወረቀቱን ይዤ ነው አለሁት። በእውነት ነው። ልክ እንደገና ነገር እኔ ብቻ ነኝ። በጌታ በጌታ ስለሆንኩ ክራን ጋቴላ ስለሌለ ማንም እንኳን ደና መጣሻላለኝ። ጎረቤቶቼ ሸሹን። እግዚአብሔርን ለምን

ከአቡዳቢ መጣ እባብ ሲሞታያል በጌታ ኢየሱስ ክርስቶስ አንተ አውሬ። አንተ ክፉ ካንሰር ብለህ ልትገላት በኢየሱስ ሞጋል